በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሞች ዳሮናት ከክርስቶስ ክርስቲያን ከወልድ ውሉድ ከመንፈስ ቅዱስ መንፈሳ ያጥናቸው። እንደምን በዚህ ሰዓት ደረሳችሁ መጣችሁ። አሜን እግዚአብሔር ይመስገን ብለን የምናመሰግነው ሰዓትን በሰዓት አሳልፎ ቀንን በቀን ተክቶ ለዚህ ደቂቃ ያደረሰን የድንግል ማርያም ፍሬ የቤተልሔም ሕፃን የግብፁ ስደተኛ የቆሮንቶስ ባህታዊ የቀራኔሆ በግ የአብ ልጅ የድንግል ማርያም ልጅ ስም የተመሰገን ተመደሰ የሆነ አብ ቁራን ተማአት ማዕትን የምታቀዘቅዝ ሳልተ ምሕረት ምሕረትን የምትለምን መዝገበ ሕይወት የሕይወት መገኛ የሆነች እናታችን ቅርስ ድንግል ማርያም መላእክት ፀርቃን ፀማት አደናገድ መነኮሳት እና ማረጋቸው በተመሰገንነት ተወደሰው የሆኑ እንደ እግዚአብሔር መልካም ፈቃድ በዚች ደቂቃ የምንማማረው ንቁ በሃይማኖትም ቁሙ በሚል ይሆናል። ይህንን ኃይለ ቃል የምናገኘው ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ሰዎች በላከው በመጀመሪያ መልእክቱ ምዕራፍ 16 ቁጥር 13 ላይ ነው። ይህንን ለቆሮንቶስ ሰዎች ቅዱስ ጳውሎስ ለምን ተናገረ? ስንል ከምዕራፍ አንድ ቁጥር አንድ ጀምረ ስናይ የቆሮንቶስ ሰዎች የተከፋፈሉ ነበረ። በቋንቋ፣ በብሔር፣ በጎሳ እኔ ጳውሎስ ነኝ፣ እኔ የአጵሎስ እያሉ ይከፋፈሉ ነበር። ቅዱስ ጳውሎስ ምዕራፍ አንድ ቁጥር አስራ አንድ ላይ ስለምን ደሆን እንድትከፋፈሉ እያለ እንሱ እየሰበከ መጣና አንድነት ከሆኑ በኋላ ወደ ሃይማኖት ከተመለሱ በኋላ የሆነ ነገር ይቀራቸዋል ደሞ ምንድን ነው መንቃት ንቁ በሃይማኖት ደግሞ ቁሙ ቁሙ ብቻ አይደለም ምን ይላል ጎልምሱ ይላል በሃይማኖት መጀመሪያ መንቃት ከዛ በኋላ በሃይማኖት ደሞ መጽናት መጽናት ብቻ ሳይሆን ደሞ መጎልመስ እንዲህ ካለ በኋላ ቀጥሎ ምን አለ? የምታደርጉት ሁሉ በፍቅር ይሁን ማለት ነው። ለምን ይሁን? የምንነቃው መንቃት ማለት ምን ማለት ነው ስንል ባለፈው እንደተነጋገርነው የማህበር ዓላማው ሶስት ነገር ነው። አንደኛ ወንጌልን ማስፋፋት ነው። ሁለተኛ ነዳንን አብልቶ መንግስተ ሰማያትን መውረስ ነው። ከቅዱሳን ቃል ክዳን ለማግኘት ነው ይሄ ነው ማለት ነው። አራተኛ እርስ በራሳችን አንዱን አንዱ እንደግፈው ነው አንዱ አንዱ በሃይማኖት በሐሳብ በተለያየ ረግና እንድንተጋገዝ ሃይማኖት ያስፈልጋል ማለት ነው። ይህንም ቅዱስ ጳውሎስ ምን አለ? በእብራውያን መልዕክቱ ምዕራፍ 10 ቁጥር 25 ላይ እንህ ደግማ አይበረና መሰብሰባችንን ማህበራችንን አንተው ይላል። ይልቁንም ለየብቻችን ከምንሰራው ይልቅ በአንድነት ሆነን አንዱ አንዱን ሲያበረታ፣ አንዱን አንዱን ሲያጸና፣ ይሄ ለመንግሥተ ሰማያት መንቃት ነውና ማህበራችንን አንተው እያለ ይሄዳል ማለት ነው። ስለዚህ ንቁ አለን። ዛሬ ብዙ ነገሮች ዓለም ያታልለናል። ከአባ በቤተክርስቲያን አገልጋዮች መስሎ የሚያታልለናል፣ በውጮች የሚያታልለናል። ይህንን እውነታውን ከውሸት ክፋትን ከመልካም ለይተን ለማወቅ ምን ያስፈልገናል? መንቃት ያስፈልገናል። በሃይማኖት መበመስ ያስፈልገናል። በሃይማኖት መቆም ያስፈልገናል። ሃይማኖት ምን ማለት ነው ስንል ሃይማኖት ከግእዝ ቃል ሃይማነ አመነ ከሚል የወጣ ግስ ሲሆን ማመን፣ መታመን፣ ጽኑ ተስፋ ማለት ማመን፣ መታመን፣ ጽኑ ተስፋ። ማመን ማለት በሥጋ ዓይን የማይታየው የማይዳሰሰው፣ ዓለምን የፈጠረ ዓለምን አሳልፎ የሚኖር አምላክ አለ የሆነልኛ ይደረግ ላይ ብሎ መቀበል መታመን ማለት ደግሞ ያንን ያመናው ምን ማድረግ ተግባራዊ ምላሽ መስጠት ማለት ነው። ጽኑ ተስፋ ማለት ደግሞ ሙቼ በስብሼ ቀራለሁ የምለውን አስተሳሰብን አርቀን ብንሞት እንኳን ብንበሰብስ እንኳን ዳግም ሕይወት አለን ብለን ተስፋ ማለት ነው። ስለዚህ ቅዱስ ጳውሎስ ምን አለ? በዕብራውያን ምዕራፍ አሥራ አንድ ላይ ሃይማኖትስ ሃይማኖት የማናየውን ነገር የማንረዳውን ነገር ያስረዳናል ዱቅ የሆነ ነገር ደግሞ ቅርብ አድርጎ ያሳየናል። ተስፋ የምናደርገውን ነገር እርግጠኛ ሆነ እንድናምን ያደርገናል ይለናል ማለት ስለዚህ ዛሬ ተሰበሰብ ነው በነቤት በመቤታችን ድንግል ማርያም ቃል ክዳን በክዳን ህብረት ጽዋ ስንሰጣ ስንጠጣ ዝክር ስንዘክረው እመቤታችን ቅድስ ድንግል ማርያም በስጋችን ጸጋ ክብርን፣ ልምላምን ትሰጠናለች። በነፍሳችን ደግሞ ኃጢአታችን ተደርሶልን መንግሥተ ሰማያትን ለመውረስ ከልጇ ታማል ይገናለን ብለን የምንለምነው ትናንትና ምን ብለዋል? በማቴዎስ ወንጌል ምዕራፍ 10 ቁጥር 41 ላይ ነቢይን በነቢይ ስም ጻድቅን በጻድቅ ስም የተቀበለ የነቢዩን የጻድቁን ዋጋ ያገኛል። አሁን ማንን የዘከርን? የአምላክ እናትን ስንዘክረው እና ቅድስት ድንግል ማርያም የአምላክና ጸጋ ነው ተሰጣል። ክብር ነው ተሰጣል። የድንግል ማርያምን ጸጋ ነው የምናገኝበት። ቀጥሎ ምን አለ? በነዚህ በተናናሾቹ ቀዝቃዛ ውሃ ምን አለ? ቀዝቃዛ ውሃ በእምነት አምኖ የሰጠ የሰጠ ሰው ዋጋው የጠፋበት ይህናህል። የደገስ ነው እዚህ ቤት እንግዳው ትናንተኛውም ማይበር የማርያም ማበር በዚህ ቤት ተደገስን። ዛሬም ደግሞ ገዳ ደብረት ማለት ተደገፈ መታደል ነው። ይሄኛው ማለት እና ቀዝቃዛ ቃዛ ውሃ ነው ያለ ይሄ ነው የቀረበ ደግሞ ይሄና ያለፈችበት ደግሞ ትልቅ ዋጋ የሚገኝበት ስለዚህ ምን አለ፣ ንቁ በሃይማኖትም ቁሙ ጎንንሷል። ለምንድ ነው የምንነቃው ስንል ሃይማኖት የምትመስ ሃይማኖት ያለሆነችም አለችና መንቃት ያስፈልገናል። ምን ብሎናል? ይሄ ሃይማኖት ማለት በሌላ በኩል ሃይማኖት ማለት መንገድ ማለት ነው። ሰው አሁን ከቤታችን ተነስተን እዚህ ለመድረስ መንገድ ነበር አይደል? ከእግዚአብሔር ጋር የሚያገናኘንም ደግሞ ሃይማኖት ይባላል። ይህንንም በትንቢተ ኤርምያስ ምዕራፍ ስድስት ቁጥር 16 ላይ በቀደመችው መንገድ ላይ ቁሙ ይላል። በምን ላይ በቀደመችው መንገድ። ያቺ መንገድ ወደ የት እንደሆነችም ጠይቁ በእሷ ላይም ተመላለሱ ለነፍሳችሁ እረፍትን ታገኛላችሁ። ለምን ለነፍሳችን? እቺ በዓለም የምንኖረው የምንሮጠው ነገር ግዛዊ ነው፣ ኮንትራ ነው። ግን ዘላለማዊ የምንኖርበት የዘላለም ሕይወት የምናገኝበት ምንድነው? ዘላለማዊ ሕይወት የምትገኝበት ዘላለማዊ ነፍስ ነው። ግን ምን ያቀጥለው? እነሱ ግን አንሄድባትም አሉ። በየትኛው? በቀደመችው መንገድ በቀደመችው ሃይማኖት በጸናችው ሃይማኖት ጹሙ ጸልዩ ስገዱ በምትለው አስራት፣ ምጽዋት አውጡ የምትለው፣ ዝክር ዘክሩ በምትለው ሃይማኖት አንድ መላለስም አሉ፣ ይላል ዘበደም በአንድ መጽፉ ላይ። ከዛ ምን አለ? ሰማይ ሆይ ስሚ ምድርም አድምጪ፣ የክፋታቸውን ፍሬም እኔ እፈርዳለሁ፣ ምድርም መልካም እንዳታበር ሰማይም መልካም ዝናብ እንዳይዘ እንዳዘንብ አትጋለለ። ዛሬ እንግዲህ በአለም ሁሉ ክፋት የምናየው በዛች መንገድ አንሄድም እያልን ነው። በትዕዛዙ አንጓዝም እያልን ነው። ስለዚህ በማህበራችን ውስጥ ትልቁ ነገር ለወንጌል ቦታ መስጠት አለብን። እርስ በራሳችንን በመንፈሳዊ አንተ ምን ላይ ነህ? ምንድን ነው የሚጎልህ? ጠንቅር፣ በርታ። እንዴት ነው ወደ መንፈሳዊ እምትመጣው? እርስ በራሳችን መደጋገት አለበት ማህበር ይሄንን ሃይማኖትን አባቶቻችን በብዙ አምሳል ነግሮናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 7 ቁጥር 13 እስከ 25 ላይ ስናነብ በጠባቧ በር ግቡ ይላል። ቤትኛው በጠባቧ ጠባብነቱ ምንድን ነው? ለሥጋ ነው። ጾሙ ትላለቻ፣ ጸልዩ ትላለቻ፣ መጽቱ ትላለቻ፣ ዝክሩ፣ በቅዱሳን ዝክር ዘክሩ ትላለቻ ይሄ ለስጋ ጠባብ ነው። በደጃ በር የሚሄዱት ብዙዎች መንገዱም ሰፊ የሆነ አለ። መንገዷ ግን እውነት ትመስላለች፣ ግን የጥፋት ነው መጨረሻው ጥፋት ነው። ግን ጠባብ መንገድ አለች የህይወት መጎዳና የሆነችው በሷ ላይ የሚመላለሱ ጥቂቶች ናቸው ይላልና እኛም በሰፊው መንገድ እንትተን በጠባቡ መንገድ ተጉዘን መንግስቱን እንደነሱ። እርሱ መልካም ተቃለ። እንደ አንድ ምሳሌ ልመስልና ትምህርታችን እናጠቃልና ይሄኛው ባለፈው እንደተማር በጸበል ጻድቅ ብዙ በረከት እናገኛለን። የቅዱሳን በረከት እናገኛለን። መንግስት ሰማያት እንወርሳለን። የነፍስ ፈውስ፣ ፈውሰ ሥጋ፣ ፈውሰ ነፍስ፣ ድነተ ሥጋ፣ ድነተ ነፍስ እናገኝበታለን ማለት ነው። ስለ ሃይማኖት ላይ በምሳሌ አባቶቻችን ካስቀመጡልን በኋላ አንድ ሰው ነበር ይላሉ። ይሄ አንድ ሰው በዘመኑ ውስጥ ሀብታም ሆኖ ሌሎችን እያዘዘ መኖር ይፈልጋል ከእለታት በአንድ ቀን ወደ አካባቢው ከበርቴ ወደ ሆኑት በፍልስፍና የሚታወቁት አንድ አባት ጋር ሄዶ እንዴት ሁኜ ሀብታም መሆን እፈልጋለሁ ብሎ መረዳት ፈለግ። ወደዚህ ፈላስፋ ቤት መሄድና አባቴ እኔ ሀብታም መሆን ፈልጋለሁ ያለኝ ብር ደግሞ ሶስት ብር ብቻ ነው ሶስት ሺህ ብር ብቻ ነው። እቺን ሶስት ብር አብዝቼ አስርቼ ፎቅ ላይ ፎቅ መኪና ላይ መኪና መግዛት እንዴት እችላለሁ? አላችሁ። እኔ አባትም ሀሳቡም ሰምተው ተረድተው አንድ ቃል ለመስማት አንድ ሺህ ብር ያስከፍላ ዘንድ ቃል ለመስማት እሱ ወጪ ማውጣት ነው ገቢ ማስገኘት ነው። አሁንስ ምን እንደው የመጣበት ወጪ አንድ ሺህ ብር አንድ ቃል ምክር ለመስማት አንድ ሺህ ብር ያስፈልጋል፣ አሰበና ይችን አንድ ሺህ ብር ከፍዬ አስር ሚሊዮን የማገኝ ከሆነ መቶ ሚሊዮን የማገኝ ከሆነ ምን ችግር አለው አለና አንድ ሺህ ብርን ቆጥሮ ሰጠ። ያ ፈላስፋ አባትም አትቸኩል አለ። ምናቱን ምናቱን አትቸኩል። እሺ ብሎ ሌላ ነግሮኛል ብሎ ሲያስብ አንድ ሺህ ብር ምን ሆነ አንድ ቃል ለማስማት እንደው ይልባል። የተናደደና አቸኩል አንድ ሺህ ብር አቸኩል አንድ ሺህ ብር እያለ ወደ ቤቱ ገባ። በሌላው ቀን ቀስ ብሎ ቡናውን ጠጥቶ ተረጋግተው አባቴ ወደ እነሱ ሄደና አባቴ ከዚህ በፊት መጥቼ አንድ ሺህ ብር ሰጥቼ አቸኩል ብሎ ነበረ፣ ዛሬ ሳልቸኩል ቡናዬንም ጠጥቼ ቀስ ብዬ መጥቻለሁና ዛሬስ ምን ሉኝ? አላቸው ያ ፈላስፋው እንደዘለመደው አንድ ቃል ለመስማት አንድ ሺ ብር ያስፈልጋል አሉት። እሺ አለና አንድ ሺ ብር ቆጠረና ሰጣቸው። በማገባ ነገር ውስጥ አትግባ። በምን ውስጥ? በማገባ ነገር ውስጥ አትግባ ስላቸው አንድ ሺ ብር አልቋል። ይሄ ሰውዬ እየተበሳጨ እየተናደደ ወጣ። አትቸኮል፣ አንድ ሺህ ብር፣ በማገባ ነገር ውስጥ አትግባ፣ አንድ ሺህ ብር። እኔ ስለነዚህ ነገር መቼ ፈለግኩ? እኔ የፈለኩት ምንድ ነው ሀብታ መሆን ነው። ሀብት ነው የፈለግኩት። ምንድ ነው የሚሉኝ አለና፣ ወደ ቤቱ ገባ። ቆየ ቆየ ቆየና፣ እቺ አንድ ሺህ ብር ኬስ ውስጥ ያለችው ቆረቆረችው። ወይም እቺን ብር ከኪሴ አወጥቼ ደሃሞ ይሻለኛል ወይም ደግሞ እሺ ብር አውጥቼ መልካም ነገር ይነግሩኝ ይሆናል፣ ማናውቃል። አለና ወደዛ ወደ ፈላስፋው ሄደ። ከዚህ በፊት መጥቼ መጀመሪያ ምን አለ? አትቸኩል። ስንት ሺህ ብር? ሁለተኛ ላይ በማያገባ ነገር ውስጥ አትግባ። ስንት ሺህ ብር? ዛሬ ምን ይሉኛል? እንደተለመደ ፈላስፋው ለመስማት ስንት ያስፈልጋል አሁንስ ለምጅ ያለው ችግር የለም ማለት ነው። አንድ ሺህ ብር ሰጣቸው። እሳቸውም በአቋራጭ መንገድ አትሄድ። በምን አትሄድ? በአቋራጭ መንገድ አትሄድ። አሁን ይሄ ሰውዬ ስንት አገኘ? ስንት ብር አገኘ? ስንት ሀብታም ሆነ? ምን ይፈልግ ነበር? የፈለገው ምን አለ? አላገኘም። ተናደደና ከዚህ በኋላ እዚህ ሀገር ውስጥ መኖር አልችልም የማይረባ ሶስት ቃላት ነግሮኝ ሶስት ሺህ ብር ይበላል ብሎ በቃ ከዚህ በኋላማ መጓዝ አለብኝ እዚች ሀገር ውስጥ መኖር አልችልም አለና፣ ወደ ሌላ ሀገር መጓዝ ጀመር። በመንገድ እየተጓዘ እየተጓዘ እያለ የድሮ ነጋዴያን እንደዛሬ አይደለም በማኪና በአውሮፕላን አይደለም በእግራቸው ነበር እና የሚጓዙት ነጋዴያን አገኘና፣ ከነሱ ከእነሱ ጋር መጓዝ ጀመር። እየሄዱ እየሄዱ እየሄዱ እያለ ከተማ ሳይደርሱ ጨለመባቸው። ከዛ እነዚህ ነጋዲያን አቋራጭ መንገድ አገኙና በዚህ እንሄዳለን። እሱ ደግሞ እዛ ላይ ቆመና የትኛው ትዝ አለ አቋራጭ መንገድ አትልም። ለምን ትዝ አለ? ሺ ብር ወጥቶበታል። ሺ ብር ወጥቶበታል ትዝ አለውና የፈላስፋው በአንድ ሺ ብር የገዛው ምክር ትዝ አለውና እኔ በዚህ መንገድ አለኝ። ከዛ ከተማ ሳይገባ ጨለመበት፣ መሸበት። ከዛ እንደ ዛሬ አይደለምና ትናንትና አንድ ቤት አገኘን። አንኳኩቶ እንግዳ፣ የአብርሃም እንግዳ፣ የእግዚአብሔር እንግዳ አስገቡኝ አለ። ኑ ግባ፣ ቤት እግዚአብሔር ቤት ነው አሉና አስገቡት። ከዛ ከገባ በኋላ ለእግሩ ውሃን የእጁን ውሃን አመጡና ካጠቡት በኋላ ምግብ አቀረቡል የሚገርማችሁ አንድ ነገር ከዛ ቤት ውስጥ አለ ሰውዬው በጣም ሀብታም ነው። ብዙ ደንገጠር ወይም ደግሞ ሰራተኛ ያለው የሴት የወንድም፣ ግን ባለቤቱ ሁለቱ እጅ ላት መልኳም ደግሞ ጽሁናት ማታመና ከዛ ይሄ ሰውዬ ሰራተኞቹ የሚያማምሩ መልከ መልካም ከዚህ ሴት ጋራ እንዴት ይኖራል? አንድ ጊዜ በራሱ እየጎረሰ አንድ ጊዜ ደግሞ እሷን እያጎረሰ እንዴት ይኖራል ብሎ አሰበና የትኛው ትዚህ ባል ማገባ ትግባ ማገባ ነገር በስንት እየበራ በገዛው ምን አገባ እሱ ራሱ ደስ ብሎት ካኖራት እኔ ምን አገባ? እንግዳ ነኝ፣ እንግድነትን አክብሬ ተከብሬ ያልወጣም ማለትና አፌን በዳበው ብሎ ምግቡን በላና ወደ መኝታ ቤቱ ገባ። ወደ መኝታ ቤቱ ተቀምጦ እያለ ቴሌቪዥን ተከፈተለት። ሰባር ዜና አሁን በዚህ መንገድ ላይ በአቋራጭ መንገድ እየተጓዙ እያሉ ነጋዲያን በሽፍታ ተደብድበው ተዘርፈው ሕይወታቸው አለ የሚል ዜና ሰማ። ወይ ሺህ ብር ተመዝገና ባልቀብላን ኑሮ ዛሬም መኖር ነበረ ሞን ነበረ ሆነሽ ቤተመዝግንለ ከዛ በማግስቱ ነጋ ተነሳና እግዚአብሔር ይስጥልን እግዚአብሔር አክብርልን ብሎ ቤቱ መረቀና ለመሄድ ተነሳ። ያ ባለቤቱ ምናለ እቺ ቤት የለመደችው ነገር አለች። እንግዳኛ ቤት ሲያድር ቁርስ በልቶ ሻይ ጠጥተው ቡና ጠጥቶ ነው የሚሄደው ዝም ብሎ አይሄድምና ቁጭ በል አለ። አይ ፀሐይ ሳይወጣብኝ መንገድም ሩቅ ስለሆነ ልጓ አለ። ከዛ በኋላ አይ እኔ መቀመጥ አልችልም እግዚአብሔር ያከብርልን ብሎ መውጣት፣ እንደዛ ከሆነ ከቸኮልክ ቤቱ የሆነ ነገር ለምዳለች። እሱም ከምመጡት እንግዶች ስለ ቤቱ ሁኔታ፣ ስለቤቱ ኑሮ፣ ስለቤቱ አስተዳደር አስተያየት ይቀበላል። እና ስለ ቤቱ ምን ትላለ ምን ትላላችሁ? እቺ ሚስት ለአንተ አትገባም፣ ለአንተ የምመጥነው ሌላ ሴት ሚስት አግባ ንበል እኛ ብንለው ምን እንላለን? ከዛ እርሶንማ ቤቶትንማ እግዚአብሔር ባርከዋል። በዚሁ ቀጥሉበት አላቸው። ያ እንግዳ ተቀባዩም እየተደነቀ ሰውየውን ይዞ ወደ ጓሮ ዞረ። ወደ ጓሮ ሲዞር ብዙዎች አፋቸው ታስሮ እየተደበደቡ እየተገረፉ ደም እየተንጠበጠበ አለ ደረገጠ። ይሄ ምንድን ነው እነዚህ ስል እንግዳ ሆኖ እያሉት እንግድነታቸው ረስቶ ስለ እኔና ስለ ባለቤት ብዙ ነገር አውርተው እየተቀጡ ያለ። ዛሬ ግን ወደ ቤት የመጣ አንተ የእግዚአብሔር እንግድና ትክክለኛ ነና ለአንተ ሽልማት ይገባዋል አለና አንድ ወርቅ ሙሉ ሻንጣ ሸለመው ይላል ከዛ በኋላ ሰው የሆናለ ወይሽ አሁን የፈለገውን አገኝ አላገኝ ትናንትና ሀብታማ ይፈልጋል አሁን ሆን ያለ ነው ከዛ ብሩን ያዘ እና ወደ ቤቱ እየተመለሰ እያለ ከሌሊቱ ስድስት ሰዓት ላይ ወደ ቤቱ ደረሰ የስድስት ሰዓት እንቅልፍ ዳ እኛ እንኳን አንተኛም እሷ መተኛም እኛ ቤት ስድስት ሰዓት እንዴት ናት ትሳፍታለች፣ ይባላል። ቢያንኳኳ ቢያንኳኳ የሚከፍትለት ሰው የለም። ቀስ ብሎ በለመደው ከፍቶ ሲገባ አልጋ ላይ ሁለት ሰው ነው። እኔ ለእሷና ለልጆቼ ብዬ ጨነቃለሁ፣ እሷ ለካ ሌላ ሰው ከትማግጣለች ብሎ በያዘው ሽጉጥ ለመምታት ፈለገና ምን የምሎት እዛል

አሁን እዚህ የምንረዳው ረዳው ምንድን ነው? አቋራጭ መንገድ የተባለ ሌሎቹ ሃይማኖቶች ናቸው። ሌሎቹ ብዙ ነገሮች ነው። ዛሬ ክርስቶስን ተቀበል፣ በዚህ ውጣ፣ በዚህ ግባ ነው ነው አቋራጭ የሚባል ነገር በቤተ ክርስቲያን ውስጥ የለም። ቀራንዮውን መውጣት ነው። የፈራ የደነገጠ ደግሞ ከገላአድ ተራራ ይመለስ ነው። የገላአድ ተራ ሰተባለ ቃል አይደለም። ከገላአድ ተራ ተራራ ተራ ሌሎቹን የነሱን ጠላትን ለማ ለመግደል ሲሄዱ 2 ሰላሳ ሁለት ሺህ ሆነው ነው የወጡት። እግዚአብሔር ብዛቱን አልፈልግም አለ። ከዛ የፈራ የደነገጠ ይመለስ አለ ጌዴዎን። አስራ ሁለት ሺህ ሰው ተመለሰ። ሀያ ሺህ ቀረ። አሁንም አልፈልግም አለ እግዚአብሔር። ከዛ በኋላ የገለአደን ተራራ ከወጣ በኋላ እንደገና ወደ ቁልቁል ከወረድክ በኋላ ወደ ውሃ ውሰዳቸው። በውሃ ውስጥ በክብር በስነስርዓት የጠጡትን ይዘህ ሄድ። እንደ ውሻ ደሞ ወደ ታች ጎንበስ ብሎ ያጠጡን ደግሞ መልሳቸዋል። ገለአድ ጌዲዮን ይዞ ሲሄድ ከሃያ ሺው ሶስት መቶ ሰው ሲቀር ሌሎቹ ጎንበስ ብሎ ያጠጡ ሁሉም ተመለሱ። ብዛት አይደለም እግዚአብሔር የሚሰራ ማለት። ያንን አቀበቱን ቁልቁለቱ መውረድ ነው የሚፈልገው። በሃይማኖት ይሄ ነው ማለት ነው። ስለዚህ ከዚህ በኋላ ሃይማኖት ይሄ ነው በአቋራጭ የሚባል ነገር የለም አልጋ በአልጋ የሚባል ነገር የለም በብዙ መከራ መንግስት ሰማያትን መግባት አለን ብለዋል ቅዱስ ጳውሎስ ሃይማኖት ይሄ ነው ማለት ሁለተኛ በማገባ ውስጥ አትግባ ማለት ዛሬ ስለ ብዙ ስለ ሰዎች ብዙ ኃጢአት እናወራለን የሚገርማችሁ ያ ሰውዬ አንድ ጊዜ ኃጢአት የሰራ ንስሐ ገብቶ ሊድን ይችላል አይደል ትናንትና ኃጢአት የሰራው ዛሬ ንስሐ ገብቶ ምን ሊሆን ይችላል እኛ ግን ያየው ነው አመቱ ሙሉ እያወራን ለሳሳን ምን ነገር ፈራጅ ማለት ነው። እኛ ራሳችን ስለማናቅ ስለሰው ክፋት ስለሰው መተው አለብን። እኔ ምን ብለ መጽሐፍ ቅዱስ ዘማውያን ስዘሙቱ ባያችሁበት ሰዓት እነዚህ ምናምን ታውቁ ከማለት ይልቅ እነዚህ በመንግስተ ሰማይ ይቀድሙኛል ብላችሁ ተዘጋጁ። እኛ ቅዱሳንን እያልን ንሳ ሳንገባ እነሱ አንድ ቀን ንስታ ገብተው ይቀድሙን ይችላሉ። ስለዚህ ዘማውያን አጣውያን ስታዩት እንደዚህ ይበሉ ነው የሚመጣው። አቸኩል ማለት ደግሞ ዛሬ በመቸኮል ዛሬ ወሬ በመስማት ብዙ ቤቶች ተፈቷል። ብዙ ከእግዚአብሔር ማግኘት ያለብን ነገር እኔ አጣም። ብዙ ሰዎች አለ፣ ብዙ ትዳር ፈርሷል፣ ብዙ ነገር አለ። መቸኮል አያስፈልግም። ምንድነው እግዚአብሔር መጽናት፣ ቆይቼ ደጅ ጠናሁት እግዚአብሔርም ጸሎተን ሰብ ምን ይላል? ቆይቼ ምን አለ እግዚአብሔር፣ ከምን ያደረገታል? ጸሎተን ሰብ እግዚአብሔር በጊዜው ውብ አድርጎ ይሰራል። እግዚአብሔር በጊዜው በምንፈልግበት ማይሰጥ የማይሰጥ ምክንያት ምንድን ነው? ይዛን ግን ስለማያስፈልግ እንጂ ይላል መጽሐፍ ቅዱስ። አያቱም የምትሆን እያቅም እና እናንተ የበቅሎ ልጆች ትወለዳላችሁ ያ ትወልዱም ስትባሉ ሲረገሙ ዘካርያስ ቤተክርስቲያን ሲያጥን ይህን ሁሉ ልጅ ሳያገኝ ስኖር እግዚአብሔር ለምን አርማ አይባርካቸውም ነበረ? በመቆየት፣ በመጽናት የሚገኘው በረከት ስለሚመልጥ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ከኢያቄምና ከሐና ከቆዩ በኋላ ካረጁ በኋላ ተወላ። ምን ሆነች ታዲያ ይኸው እነሱ ህዳሴ ያገኙ እንደ ልጆች እንደ አስራ አምስት እና እንደ ጎልማሳ ሆኑ። ላል ኢያቄምና ደግሞ የጌታ እናትን የምትወልደውን ልጅ ነው የወለዱት። ዘካሪያስ ዘካርያስና ኤልሳቤትም ይህን ናይል አመት በቤተ መቅደስ ውስጥ እየኖሩ ልጅ ሳያገኙ መጨረሻ ላይ በሚወሉበት ጊዜ ጊዜ ግን ሴቶች ከወለዱት ከወለዱት ወንዶች ውስጥ እንደ ዮሐንስ ያለ ማንም የለም አይገኝም ተብሎ የተነገረለትን ክርስቶስን ለማጥመቅ የበቃውን ታላቅን ነቢይ ነው መሉጧል። ስለዚህ በሃይማኖት ጽኑ፣ በሃይማኖት ንቁ፣ ቁሙ ጽኑ፣ ጎልምሱ ይላል። በሃይማኖት መንቃት ይሄ ነው። በሃይማኖት መጽናት ደግሞ መልሳዊ መስጠት ነው ማለት እንደዚህ አይነት ተሰብስበን የቅዱሳንን መታሰብ ማድረግ፣ በጸሎታቸው መተማመን መንግስቱ ሕይወታችንን ለነሱ አደራ መስጠት ነው። በፍቅር ሁሉንም ማድረግ ማለት ደግሞ ይሄ ማን ተዋወቀ ማን ይገኛው ማን ይሄንን እዚህ ማንለው በአንድነት በሃይማኖት ተገናኝተናልና ይሄ ነው። በፍቅር አሁንም እግዚአብሔር አጽንቶን በአቋራጭ መንገድን ትተን በማገባ ነገር ውስጥም መግባትን ትተን ከመቸኮል የሚገኘውን በረከትን እንዳናጣ ደግሞ ትዕግስትን ገንዘብ አድርገን በዚህ ዓለም ላይ ስሙን እያመሰገን በሚመጣው ዓለም ላይ ደግሞ መንግስቱን ለመውረስ እግዚአብሔር ያብቃል። እግዚአብሔር አምላካችን ማይበራችን ያግዛልን፣ ያስፋልን። ይሄ ማይበር ህሙማን የሚፈወሱበት ያጡት የሚያገኙበት የታመሙት የሚፈወሱበት ያድርግልን። ማህበሩን ያስፋልን። አንድነታችንን፣ ማህበራችንን፣ ሃይማኖታችንን ጸንተን ጠብቀን እንድኖር ያድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።